መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኤሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ቃላት ምስረታ ነው። ቃላትን እንዴት እንመሰርታለን? እያንዳንዳቸው ብቻቸውን ቁጭ ያሉትን ቃላቶች ማለትም ሆሄዎች፣ ቅርጣ ሆሄዎችን ሰባስበን ቃል እንዴት እንመሰረታለን የሚለውን ነው። ባለፈው ቪዲዮችን ቃል የሆሄዎች ስብስብ ቃል ብለን እንጠራዋለን። ቃል ማለት አንድ ትርጉም ያለው ነገር ግን ሙሉ መልእክት ማያስተላልፍ ብለናል፣ ስናይ። ዛሬ የምናየው እነዚህ እያንዳንዳቸው ቁጭ ያሉ ሆሻቶች አሉ። እነዚህ ሆሄ ናቸው። እነዚህኞች ደግሞ ምን ናቸው? ቃል ናቸው። እነዚህ ሆሄዎች በአንድ ላይ ተጠላቅመው ወይም ተደምረው የሚፈጥሩት ምን ይባላል? ቃል ይባላል። እሺ እነዚህ ስናይ ላ ቀ ዝ ት ደ በ ጠ ተ ራ መ ሰ ለ ሙ ከ ረ ይኸው እነዚህ ሁላ ምንድን ናቸው? ሆሄዎች ናቸው። እነዚህ ተጠረቃቅመው ግን ምን ይሰጡናል? ቃልን ይሰጡናል። እ ሁሎችን አንድ በአንድ እንዴት አርገን አጠራቅመን ቃል እንደመሰረትነ እናያቸው። እስቲ ለምሳሌ ይሄ ምን ይላል? ይህ ቃል ሙ ሙ ዝ ሙ ዝ ሙ ዝ ይው ሙ ይቻት ዝ ይቻት ይችን በአንድ ላይ አርገን ስንጠፋት ሙ ይው ሙ ከዚህ ወሰድነ ዝ ይቺን ዝ ከዚህ ወሰድነ፣ በአንድ ላይ ስንጽፋቸው ሙዝ፣ ሙዝ የሚል ትርጉም ይሰጡናል ማለት ነው። በየራሳቸው እያሉ ይህን ትርጉም የለም ነበር። አሁን ግን አሰባሰብ በአንድ ላይ ስንጽፋቸው ሙዝ የሚል ትርጉም ይሰጡናል። እሺ፣ እኛው ደግሞ ሙከራ ሙከራ። እሺ፣ እነዚህ እንደመሆነም ሙከራ ይሄው ሙ ይችን ይችን ሙን ወሰነ ከዛ ደግሞ ማለት ከ ከ እዚህ ጋር ይቻል ራ ራ ደግሞ ይቻል። ባንድ ላይ ደርድረሰን ጻፋቸው ሙ ከ ራ ሙ ከ ራ ሙ ከ ራ እሺ እኛው ደግሞ በ ለ ጠ በ ለ ጠ

እዚ ጋ ው በ ብለን እንጠራዋለን ሆሄ ነው። እዚ ጋ ለ እዚ ጋ ጠ ው በን ከዚ ጋ ወሰድነ በ ለን እዚ ጋ ወሰድነ ለ ጠን እዚ ጋ ወሰድነ ጠ በለጠ በለጠ በለጠ ብለን ትርጉም ሰጠናለ። እኛው ደግሞ ሰ በረ ሰ በረ ሰበረ እነዚህ ደግሞ ው ሰ ይቻት በይቻት ረ ይቻት እነዚህን በስራ ስንጥፋቸው ለምሳሌ ው ሰ የመጀመሪያ ፊደል ናት። ከዛ ደግሞ በ ሁለተኛ ፊደል ረ ሰ በረ ሰበረ ሰበረ። እሺ ይኛው ደግሞ ቀ ለጠ

ለጠ ለ ጠ ቀለጠ ቀለጠ በ ላ በ ላ እዚህ ጋር ብቻውን ስለአንበው በ በ ነው ይሄ ላ ነው። በአንድ ላይ ግን ይችንና ይችን አድርገን ስለአንባቸው በ ላ በ ላ በ ላ። እስኪ አሁንም ደግሞ ሌላ ቃል ለምሳሌ ደመረ ደመረ ይኸው እዚህ ጋ በስርዓት ደርጃ ስንጽፈው ደመረ ደመረ የሚል ትርጉም ወይም ደግሞ በአንድ ላይ አጠራቀመ፣ ደመረ ቁጭ አደረገ የሚል ትርጉም ይሰጠናል ማለት ነው። ሌላኛው ደግሞ እስኪ መ ከረ ው እነዛ የብቻቸው የነበሩት በአንድ ላይ ስናሰባስባቸው መከረ መከረ መከረ። አንድ ሰው ጥፋት አጥፍቶ አንድ ሰው ከመከረው መከረ መከረ እንለዋለን ማለት ነው። መከረ ይህኛው ደግሞ መራ መራ መንገድ አሳየ። መራ መራ መራ መራ። እሺ፣ አሁን ደግሞ እስኪ ከዚህ ውስጥ ካሉት የሻኛውን ሳናይ ላይ ዝብርቅርቅ ያሉት ተራመደ የሚለውን እስኪ ሰውስ ምን ፈልገን ነው ተራመደ ተራመደ ይሄው ተራመደ ተራመደ ወይም ሄደ ተራመደ ተራመደ ይላል ማለት ነው። እሺ እ ሌለኛው ደግሞ እስኪ ከበረ ከበረ። ይሄው ከዚህ ውስጥ ከበረ የሚለውን ፈለገን ስናገኘው ከይቻት ከ በረከበረ ከበረ እ ዝብርር ሎ የተጻፉት ሆሄያቶች በስርት አሬንጂ እያደረግን ስንጽፋቸው ቃል ይመሰርቱልናል ማለት ነው። አብዛኛውን ባለሶስት ሆሄ ቃልን የመሰረትነ አንድ ብቻ እነች ባለ አራት ያለች እንጂ አብዛኛው ባለ ሶስት ነው። በረ ከበረ ከበረ ይላል። እሺ ሌላኛው ደግሞ አሁን ከመረ ከመረ ከመረ፣ አንድን ነገር ቁጭ አደረገ ለማለት ልንጠቀመው እንችላለን ማለት ነው። እስኪ ለምሳሌ ይን ስንጠቀም ከመረ ከመረ እንደዚህ ዝብርቅ ብለን ስናያቸው እንደዚህ ትርጉም የሚሰጡ ወይም ደግሞ ትርጉም ያላቸው ቃል የሚሰሩ አይመስለንም። ከመረ ከመረ ከመረ የው በቀላሉ ከመረ የው ከመረ ሚል ትርጉም ወይም ደግሞ ከአንድ ላይ ቁጭ አደረገ ሚል ከመረ ሚል ትርጉም ያለው ቃል መስርቶልናል ማለት ነው። ሌላኛው ደግሞ ሰለቀ ሰለቀ። እስኪ ይህን ቃል ከዚህ እንፈልገው። እስቲ ሰ ይቻት፣ ለ ይቻት፣ ቀ ሰ ለ ቀ ሰ ለቀ ሰለቀ ሰለቀ ከዛ ዝብርቅ ያልቱን አውተን ስናመጣ እዚህ ሰለቀ የሚል ቀልጠፍ ያለ ንባብና ትርጉም ይሰጠናል። ነው ሰለቀ ሰለቀ ሌላኛው ደግሞ ሌላኛው ደግሞ ጠለቀ ነው። ጠ ለቀ ጠለቀ ጠለቀ ጠለቀ። ይኸው እዚህ ላይ ስናነበው ጠለቀ ጠለቀ። እሺ፣ ሌላው ደግሞ ቀጠረ ቀጠረ። ይኸው ጠጠረ ቀጠረ ቀጠረ ቀጠረ ይኸው ቀጠረ። ልክ እነዚህ ሁሉ ቃላት የተመሰረታየት ነው። እነዚህ ዝብርቅ ብለው ከተቀመጡት ከእነዚህ ሆሄያቶች ይህ ሁሉ ቃል ተመስርቷል፣ ትርጉም ያለው ቃል ተመስርቷል ማለት ነው። እንደዚህ ግን በትንሹ ዝም ብሎ ብቻቸውን ያሉ ትርጉም ያላቸው አይመስሉም ማለት ነው። እሺ ሌላኛው ደግሞ በ ቀለ በቀለ በቀለ የሚል ትርጉም ይሰጠናል ማለት ነው። ሌላም በጣም ብዙ እጅ ብዙ ብዙ ቃል መመስረት ይቻላል። ለምሳሌ ከዚህ ላይ ባንጽፈውም ደራ። ሌላ ደግሞ ጠላት። እስኪ እናንተ እነዚህን አሁን መሰረትላችሁን እናንተ ጻፏቸው ስ እናንተ በእስክርቢቷችሁ ጻፏቸው ስ። ለምሳሌ እንደነዚህን ለመጻፍ ጠላት፣ ጠ ጠላት ጠላት። እሺ ሌላ ደግሞ ተ ጠ ራ ተ ጠ ራ ተጠራ። እዚዎችን ተ ተወስዳላችሁ፣ እዚያ ጠ፣ ከዚያ ራ በአንድ ላይ ስትጥፉት ተጠራ። ልክ ጠላት የሚለውንም ጠ እዚህ ተወስዳላችሁ፣ ላ ዚ ተወስዳላችሁ፣ ት ጠላት። ጸላት እሺ። ሌላ ደግሞ ሌላም እጅግ ብዙ መመስረት ይቻላል። መመስረት ይቻላል። ተ ረ ከ በ ተ ረ ከ በ ተረከበ። ልክ እንደዚህ ያደረጋችሁ ብዙ ቃል መመስረት ትችላላችሁ። ከዚህ ውስጥ ብዙ ቃል መመስረት ይቻላል። ሌላ ለመጠ ለመጠ ብዙ ቃል እንዲያደረጋችሁ መለማመር ትችላላችሁ። ለዛሬ ዘንድላችሁ የመጣን ቪዲዮ የቃላት ምስረታ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም፣ በኢሞ፣ በዋሳፕ ባይበሉን መማር መከታተል ትችላላችሁ። ለዛሬ ዘንላችሁ መጣን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ። ደህና ሁኑ።